ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን እንደምንቆያችሁን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋራ ጋር ቆይታን የማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ ግብዣችን ነው። በዕለቱ ቆይታችን የዓለም ዋንጫ ማጣሪያ ጨዋታዎች ካሳለፍነው ሳምንት ጀምሮ የተከናወኑ ይገኛሉ። እነዚያን እንመለከታለን። ከዚያም ባለፈ ደግሞ ከዙር ጋር በተገናኙ የወጡ የሚገኙ መረጃዎች አሉ። እነዚያንም የምንቃኝ ነው የሚሆነው። አብራችሁ እንድትቆዩ ጋብዘናል። በቅድሚያ በአህጉር አፍሪካ የሚገኙ ብሔራዊ ቡድኖች የዓለም ዋንጫ የማጣሪያ የመጨረሻ ጨዋታዎቻቸውን ከውነዋል። እነማን ወደ ዓለም ዋንጫው መቀላቀል ቻሉ? የሚሉትን ወደ እናንተ እናደርሳለን። ተጠባቂ ጨዋታዎች ነበሩ። ወደ በአፍሪካን ከሩዋንዳ ያገናኘ የጨዋታ መርሃ ግብር ነበረ። ባፋና ባፋናዎቹ እንደምናውቀው ሁለት ሺ አስር ላይ የዓለም ዋንጫን ካዘጋጁ በኋላ በዓለም ዋንጫ መድረክ ለመገኘት እጅግ ዳገት ሆኖባቸው ነበረ። እናም ከሩዋንዳ ጋር የተደረገውን ጨዋታ ሶስት ለ ለዜሮ በመውጤት ድል ማድረግ ችሏል። ምባታ እንደዚሁ ደግሞ ኦስዊን አፖሊስ እና መካክፖ ናቸው ጎሎቹን ማስቆጠር የቻሉት። ደቡብ አፍሪካም አስፈላጊ ሶስት ነጥብ ማሳካት ሲቻለች፣ ላይኛው ሲጠበቅ የነበረው ጨዋታ ናይጄሪያ ላይ ናይጄሪያን ከቤኒን ያገናኘ ጨዋታ ነበረ። ምክንያቱም ቤኒን መሪ ሆና ነበረ ወደዚህ ጨዋታ ማምራት የቻላቸው። ታዲያ ሱፐር ኤግልሶቹ ጨዋታውን አሸንፏል። ቪክተር ኦሴሜን ሶስት ጎሎቹን አስቆጥረው ለናይጄሪያ ሀትሪክ መስራት ችሏል። ፍራንክ ኦኒካ ደግሞ ቀሪ ጎል ያስቆጠረው ተጫዋች ነው። ይህንን ተከትለው ደቡብ አፍሪካ ወደ ዓለም ዋንጫ መመለስ የቻለችበት ውጤት ሆኖ ተመዝግቧል። በ18 ነጥቦች የዓለም ዋንጫውን መቀላቀል ይችላለች። ናይጄሪያ በአንድ ነጥብ ብቻ አንሳ በ17 ነጥብ ሁለተኛ ሆና ወደ ፕሌኦፍ መግባት ይችላለች። ቤኒን እስከ ዘጠነኛው ዙር በነበረው የመጀመሪያ የምድቡ መሪ ነበረች። ነገር ግን በናይጄሪያ መሸነፏን ተከትሎ ሶስተኛ ሆና ነው ማጠናቀቅ ይቻላችሁ በዚህ መንገድ ደቡብ አፍሪካ የምትገኝበት ምድብ ይህን ይመስላል እናም ለአራተኛ ጊዜ በመድረኩ የምታሰታፍበት እድል ያገኘችው ከዚህ ቀደም 2002 በመድረኩ ተሳትፋ ከዚያ እስክታዘጋጅ ድረስ መሳተፍ አልቻለችም ነበረ ከዚያ አሁን ላይ ወደ አለም ዋንጫ ተመልሰዋል ባፋና ባፋናዎቹ ሌላኛው ጨዋታ ሲጠበቅ የነበረ ኮት ዲቮርን ከኬንያ ያገናኘ ጨዋታ ነበረ ዝሆኖቹ ጨዋታውን አሸንፏል ፍራንኬሴ ዲያሞንዴ እና አማዲያሎ ያስቆጥሯቸው ጎሎች ለኮት ዲቮር ድል አስተዋጽኦ አድርገዋል እዚሁ ምድብ ላይ በጣም አስደናቂ ግስጋሴ ላይ የነበረችው ጋቦን ጨዋታውን አሸንፋለች ሚዮ ና ማሪዮ ሌሚና ናቸው ያስቆጥሩት እንደምናውቀው ባሳለፍ ነው የስምንተኛ ዙሩ የዘጠነኛ ዙሩ ጨዋታ ላይ ፔየር ኤሚሪክ ኦባሚያንግ አራት ጉሎች አስቆጥሮ ጋቦን አሸንፋ ነበረ ይህን ምድብ ታዲያ ኮትዲቯር በ26 ነጥቦች አንደኛውን አጠናቃ የዓለም ዋንጫ ትኬቷን ቆርጣለች ጋቦን በሁለተኝነት በአንድ ነጥብ ብቻ አንሳ ሁለተኛውን አጠናቃለች አሳዛኝ እንግዲህ የዓለም ዋንጫ ሳታልፍ የቀረችም ሀገር ሆናለች በአፍሪካ ደረጃ ማለት ነው እንግዲህ ኮት ዲቮር በዚህ ምድብ ማጣሪያ ጨዋታ ላይ ስምንት ጨዋታዎችን አሸንፋለች፣ ሁለት አቻ ወጥታለች። ምንም ያክል ጎል አልተቆጠረባትም፣ 25 ጎሎች ደግሞ ማስቆጠር ችላለች። 2018 እና 2022 ላይ አልፏት ነበር የዓለም ዋንጫ። አሁን ላይ ታዲያ በ2026 የዓለም ዋንጫ ላይ ማለፏን አረጋግጣለች። ሌላኛው አስቀድሞ ማለፏን ያረጋገጠችው አልጄሪያ ዩጋንዳን በአሞራ ሁለት ጎሎች አሸንፋለች። ጊኒ ከቦትስዋና ጨዋታቸው እንደዚሁ በአቻ ውጤት ነው ያጠናቀቁት። ሶማሊያ በሜዳ በሞዛምቢክ እንደዚሁ 1 ዜሮ ተሸንፋለች። አልጄሪያ 25 ነጥቦችን ሰብስባ ምድቧን አጠናቀለች። ቀድማ ነበር ለዓለም ዋንጫ ማለፏን ያረጋገጠችው። ዩጋንዳ በ18 ተከታይዋ ሀገር ነች። ሞሮኮ ኮንጎን አንድ ለዜሮ አሸንፋል። በኢየሱፍ ኤንኤስሪ ብቸኛ ጎል ነው ማሸነፍ እየቻለችው የአትላስ አናብስቱ ለዓለም ዋንጫ መለፋቸው ይታወቃል። 24 ነጥቦችን ሰብስበውም ውድድራቸውን ይህንን የማጣሪያ ጨዋታ አጠናቋል። ሌላኛው ሲጠበቅ የነበረ መርሃ ግብር አለ። ሴኔጋልን ከሞሪታኒያ ያገናኘ ጨዋታ ማለፏን አረጋገጠችም ነበረ ሴኔጋል ሳዲ ትላንት ሞሪታኒያን አሸንፋለች። ሳዲዮ ማኔ ሁለት ጎሎችን አስቆጠረ። ኒጃይና ሐቢብ ዲያሎ ደግሞ ቀሪ ጎሎችን ያስቆጠሩ ተጫዋች ናቸው። እዚሁ ምድብ ላይ ዲያር ኮንጎን ከሱዳን ያገናኘ ሌላኛው ጨዋታ በጎንዳ ጎል ዲያር ኮንጎ ድል አድርጋ ጨዋታውን አሸንፋለች። ታዲያ ሴኔጋል በሀራት ነጥቦች ምድቧን አንደኛውን አጠናቀል ዓለም ዋንጫ አልፋለች። ዲያር ኮንጎ በሀይሁለት ነጥቦች ሁለተኛውን ያጠናቀቀች ሀገር ነች ማለት ነው። አጠቃላይ በአፍሪካ የትኞቹ ሀገራት አለፉ ላለም ዋንጫ የሚለው ልጥቀስላችሁ፣ ሞሮኮ፣ ቱኒዚያ፣ ግብጽ አልጄሪያ፣ ጋና፣ ኬፕ ቨርዴ፣ ደቡብ አፍሪካ፣ አይቮሪኮስት፣ ሴኔጋል ለዓለም ዋንጫ በቀጥታ ማለፋቸውን አረጋግጠዋል። እንግዲህ ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ ነው ማለፊቻቸው። የደሴት ሀገር ለመጀመሪያ ጊዜ በታላቁ የዓለም መድረክ ትሳተፋለች ማለት ነው። ታዲያ በቀጣይ ደግሞ አንድ የአፍሪካ ሀገር ለዓለም ዋንጫ ለመጫወት በፕሌኦፍ ጨዋታዎችን ይከውናል። ጋቦን፣ ናይጄሪያ፣ ካሜሩን እና ዲአር ኮንጎ በፕሌኦፍ የሚገናኙ ሀገራት ናቸው ማለት ነው። በዚህ መንገድ የአህጉረ አፍሪካ የዓለም ዋንጫ ማጣሪያ ጨዋታዎችና ውጤታቸው እነማን አለፉ የሚሉት ይህን ይመስላሉ። በአውሮፓ ማጣሪያ ጨዋታዎች ተደርገዋል። ላቲቪያ ከእንግሊዝ ጨዋታችን አድርገው ነበር ሶስት ናብስት ድል አድርገዋል። አምስት ለዜሮ አሸንፈዋል። አንቶኒ ጎርደን፣ ሃሪኬን ሁለት ጎሎችን አስቆጥሯል። ቶኒ ቬስ ኦንጎል የተቆጠረች ጎሎች ኤበሬቺ ኤዜ፣ ተቀይሮ ወደ ሜዳ የገባው ተጫዋችም ጎል ማስቆጠር ይችሏል። እንግሊዝ በጣም አስደናቂ የዓለም ዋንጫ ማጣሪያን ጊዜ ነው ያሳለፈች የምትገኘው። ሁሉንም ጨዋታዎቿን ነው ማሸነፍ እየቻለችው ከስድስቱ ስድስቱንም ማሸነፋ በ18 ነጥብ ለቀጣዩ የዓለም ዋንጫ ማለፏን አረጋግጣለች እንግሊዝ። የሚገርመው በውድድሩ ላይ ማለት ነው ምንም ያክል ጎል አልተቆጠረባትም። ይሄ በጣም አስደናቂ የሚባል ፐርፎርማንስን ያስመዘገበችው እንግሊዝ ከዚህ ምድብ አልባንያ በ1 ነጥብ ትከትላለች፣ ፕሌኦፍ ለመግባት ማለት ነው። እንዳጠቃላይ እንዳነሳው ላችሁ ስድስት ጨዋታዎች ያደረገች ስድስት አሸናፊ፣ 18 ጎሎች ያስቆጠረች፣ ምንም አልተቆጠረባትም። ከዚያም ባለፈው ሃሪኬን ዘንድሮም ይህ አስደናቂ ሶስቱን አበስቲ የፊት መስመር አጥቂ በአስደናቂ ግስጋሴው ቀጥሏል። በ13 ጨዋታዎችን አድርገው 21 ጎሎችን አስቆጥረዋል። ለክለብና ለብሔራዊ ቡድን ማለት ነው። ሶስት ጊዜ ደግሞ ለጓደኞቹ ኳስን አመቻችቶ ማቀበል ችሏል። ለእኛ ሲጠበቅ የነበረ የጨዋታ መርሃ ግብር ነበር። ፖርቱጋልን ከሀንጋሪ ያገናኘ ጨዋታ በዛ ላይ ጎል እንግዳ ቡድን ሃንጋሪ መሪ መሆን ይቻለ። ታዲያ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እድሜው አርባ ቢደርስም አሁንም ጎል ከማስቆጠር የሚገድበው ነገር አልተገኘም። ሁለት ጎሎችን አስቆጥሮ መሪ ማድረግ ቻለ ሀገሩን። የኋላ ኋላ ግን የዳኛው ፊሽካ ሲጠበቅ ዶሚኒክ ሶቦዝ ላይ ጎል አስቆጥሮ ሃንጋሪ ነጥብ ተጋርታ ከሜዳ መውጣት ቻለች። ክርስቲያን ሮናልዶ በእግር ኳስ ዘመን ቆይታው 948 ጎሎቹን ማስቆጠር የቻለው አንድ 1000 ጎል ላይ ለመድረስም 50 ጎሎች ብቻ ቀርተውታል። ከዚያም ባለፈው ትናንት ሁለት ጎሎች ማስቆጠሩን ተከትሎ የክብረ ወሰን ማስሻሻል ይችላል። በዓለም ዋንጫ የማጣሪያ ጨዋታዎች ላይ የምንጊዜም ከፍተኛ ጎል አስቆጣሪ ሆኗል፣ 41 ጎሎች ማስቆጠር። ካርሎስ ሩይዝ 39 ጎሎች አሉት። ሊዮኔል ሜሲ ደግሞ ሰላሳ ስድስት አገልግሎች ማስቆጠር ችሏል። ፖርቱጋል ትላንት ማሸነፍ ብትችል ለዓለም ዋንጫ ማለፏን ታረጋግጥ ነበር። ነገር ግን ቀጣይ ሁለት ጨዋታዎችን መታገስ ይኖርባታል። ሃንጋሪ በአምስት ነጥቦች እንደዚሁ የምትከተለው ሀገር ነች። ሌላኛው ስፔንን ከቡልጋሪያ ያገናኘ ጨዋታ ነበር። ለአሮሃዎቹ በደል ተወጥተውታል። ጨዋታውን አራት ለዜሮ ማሸነፍ የቻለችው ስፔን ሚኬል ሜሪ ሜሪኖ ሁለት ጎሎችን አስቆጠረ። ቼርኔቭ ኦንጎል የተቆጠረች ጎል ነች። እንደዚሁ ሚኬል ኦያርዛባል፣ ይህ የሮያል ሶሲዳዶ አጥቂ ተጨማሪ ጎል አስቆጥሮ ስፔን ጨዋታውን አራት ለዜሮ ማሸነፍ ይችላለች የአርሰናሉ አማካኝ ሚኬል ሜሪኖ ነው። አሁን ላይ ባለፉት አራት የስፔን የናሽናል ቲም ጨዋታዎች ማለት ነው ስድስት ጎሎችን ነው ማስቆጠር የቻለው። ከቡልጋሪያ ጋር ትናንት ሁለት አስቆጠረ። አስቀድሞ ቱርክ ላይ ሀትሪክ ሰርተዋል። ቡልጋሪያ ላይ አንድ ጎል ማስቆጠር ይችሏል። በጣም አስዳንድ አስደናቂ ቁጥራዊ መረጃ ስመለከት ነበረ በ2016 የዓለም ዋንጫ የማጣሪያ ጨዋታዎች ላይ ከስድስት ጎሎችን ማስቆጠር የቻለው ታዲያ ከኪሊያን ባፔ፣ ቪክቶር ዮኬሬች፣ ክርስቲያኖ ሮናልዶ አሌክሳንደር ኢዛክ ሮበርት ሌቫንዶቭስኪ ኮዲ ጋክፖ ና ራስ መስሉ እንዲበለጠ የዓለም ዋንጫ ማጣሪያ ጎሎችን አስቆጥሯል። ይህ የአማካይ ስፍራ ተጫዋች ነው ነገር ሉዊስ ዴላፎንቴ የተለየ ሚና እየሰጡት ጎሎችን እያመረተ የሚገኝ ተጫዋቹዋል እንደምናውቀው ባላይ ኮሚቴ ድራማት አርሰናል ያጥቂ መስመሩ ሲቸገር እንደ ፎልስ ናይን ሆኖ እየተጠቀመ ለአርሰናሎችም ግራውት ሲሰጥ ነበረ። ዘንድሮም ጎሎችን ሲያስቆጠር ተመልክተነዋል። በተለይ ከኒውካስል ጋር ያቻነቷን ጎል ያስቆጠረው ሚኬል ሜሪኖ ነበር። ይሄ ያጥቂ ደመነፍስ ያለው ተጫዋች ነው። አሁንም በዚህ መንገድ እያስደነቀ ይገኛል። ሚኬል ሜሪኖ ነው። ቱርክን ከጆርጂያ ያገናኘው ጨዋታ በቱርክ አሸናፊነት ተጠናቆር፣ አየርላንድ አሸንፋለች። ኬናን ይልዲዝ ምሄድ ሁለት ጎሎቹ ሲያስቆጥር የኑስ አክጉን ደግሞ ቀሪ አንድ ጎል ያስቆጠረው ተጫዋች ሆኗል። ጣሊያን እንደዚሁ ከእስራኤል ተጫውታ ነበረ ድል አድርጋ፣ ላይ ሶስት ለዜሮ ማቴዎ ሬቴጊ ሁለት ጎሎቹን አስቆጥሯል። ማንሲኒ ቀሪ አንድ ጎል ያስቆጠረው ተጫዋች ነው። እዚሁ ምድብ ላይ ኢስቶኒያን ከሞልዶቪያ ያገናኘ ጨዋታ ነበረ። አንድ ለአንድ ጨዋታቸውን አጠናቀዋል። ይህን ምድብ እንግዲህ ኖርዌይ ነች እየመራቸው የምትገኘው እንግዲህ የኤርሊንግ ብራውት ሃላንዷ ኖርዌይ በ18 ያክል ነጥቦች ስድስቱን ጨዋታዎች አሸንፋ ትምራለች። ጣሊያን በሶስት ነጥብ ዝቅ ብላ ሁለተኛ ደረጃ ላይ የተቀመጠችው ሀገር ነች። በዚህ መንገድ የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ተደርገዋል። በነገራችን ላይ በኤዚያም ዘርፍ ኳታር ዩናይትድ ኤምሬትስን ሁለት ለአንድ አሸንፋለች። ሳኡዲ አረቢያ ከኢራክ ጋር 00 ጨዋታን አጠናቀለች። ሁለቱ ማለፍ ችለዋል፣ ኳታርም ሆነ ሳኡዲ አረቢያ ማለት ነው። እንዳጠቃላይ በትናንትናው ወደ ስድስት የሚደርሱ ሀገራት ለዓለም ዋንጫ ማለፋቸውን አረጋገጡበት ወቅት ሆኗል። እንዳጠቃላይ እስካሁን ድረስ 28 ያክል ሀገሮች ናቸው። ላለም ዋንጫ ያለፉት እነሱን ልጥቀስላቸው ያው አስቀድሞ ካናዳ፣ ሜክሲኮ ና ዩ ኤስ አዘጋጅ መሆናቸው አለፉ የሚሳተፉ ናቸው። አውስትራሊያ፣ ኢራን፣ ጃፓን፣ ጆርዳን፣ ደቡብ ኮሪያ፣ ኳታር፣ ሳውዲ አረቢያ፣ ኡዝቤኪስታን፣ አልጄሪያ፣ ኬፕ ቨርዴ፣ ግብጽ፣ ጋና፣ አይቮሪ ኮስት፣ ሞሮኮ፣ ሴኔጋል፣ ደቡብ አፍሪካ፣ ቱኒዚያ፣ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኤኳዶር፣ ፓራጓይ፣ ኡሩጓይ፣ ኒውዚላንድ ና እንግሊዝ ላለም ዋንጫ ያለፉ ናቸው። ታዲያ በጎርጎርያ ዘመን ቀመር ወራት አምስት ዕለተ አርብ የዓለም ዋንጫ የምድብ ድልድል ይፋ የሚደረገው በዚህ መንገድ፣ ጨዋታዎች ይቀጥለው ተደርጓል። በነገራችን ላይ ዕለተ ማክሰኞ ለዕለተ ረቡዕ አጥቢያ ላይም የወዳጅነት ጨዋታዎች ተደርገው ነበረ። ፖርቶሪኮን ከአርጀንቲና ያገናኘው ጨዋታ በአልቤሴሌስቲዎቹ ስድስት ለዜሮ አሸናፊ ተጠናቋል። ማካሊስተርና ላውሳሮ ማርቴንዝ ሁለት ሁለት ጎሎችን አስቆጠል። ጎንዛሎ ሞንቴልም አንድ ጎል ያስቆጥረው ተጫዋች ነው። ሊዮኔል አንድሬስ ሜሲ በጨዋታው ሁለት ለጎል ኳሶችን አመቻችቶ አቀብሏል። ይህም በእግር ኳስ ህይወቱ 398 ለጎል ኳስ ማቀበል ችሏል አራት መቶ ሊደርስ ሁለት አሲስቶች ብቻ ይቀሩታል። በነገራችን ላይ እውቁ አቀንቃኝ ዳዲ ያንኪ የአልቢሴለስቲዎቹን ካምፕ መጎብኘት ችሎ ነበረ። ከተደ ተጫዋቹ ጋርም በጋራ ስንመለከተው ነበረ ዳዲ ያንኪን። ላኛው ካናዳ ከኮሎምቢያ ጨዋታቸውን የወዳጅነት ጨዋታቸውን ባቻ ውጤት ያጠናቀቁት በዚህ መንገድ ጨዋታዎቹ ይህንን ይመስላሉ። ተመልካቾቻችን ሌሎች አጫጭር ጉዳዮችን እንመልከት። እነዚህ ስንመለከት በቅድሚያ የምናገኘው በተለይ ከአሰልጣኞች ጋር በተያያዘ የወጣውን ጉዳይ ነው። የቀድሞው የዌስትሃም የቸልሲ አሰልጣኝ የነበረው ግራሃም ፖተር በቅርብ ባለፈው ወር ከዌስትሃም አሰልጣኝነት እንደተሰናበተ ይታወቃል። ታዲያ አሁን ላይ ስዊድን ብሔራዊ ቡድን ጋር በተያያዘ ስሙ ተነስቷል። ጆን ቶማሰን መሰናበታቸው ይታወቃል፣ ከስዊድን አሰልጣኝነታቸው ምክንያቱም በዓለም ዋንጫ ማጣሪያ ባስመለከቱት ውጤት ምክንያት ማለት ነው። ስለዚህ አሁን ላይ ግራሃም ፖተር ስሙ እየተነሳ ይገኛል፣ ከስዊድን አሰልጣኝነት ሹመት ጋር በተያያዘ። አስቀድሞ የስዊድን ክለብ ኦስተርደን ከ2011-18 አሰልጥኗል። ከዚያም ባለፈው መኖሪያ ቤት አለው በስዊድን። ከዚህ ጋር በተገናኛ ሀሳቡን ሰጥቷል ስለ ሁኔታው የሚገኘው በስዊድን በሚገኘው ቤቴ ነው። ለሁሉም ነገር ክፍት ነኝ። ለስዊድን ስሜት አለኝ። ሀገሯንና የስዊድን እግር ኳስ እወዳለሁ። ለእኔ ትልቅ እድል ነው በማለት የስዊድን ብሔራዊ ለማሰልጠን ያለውን ፍላጎት ግራሃን ፖተር ገልጿ ገልጿል። በቀጣይ የትኛውን አሰልጣኝ ይሾማሉ የሚለው ይጠበቃል። ሌላኛው ሮበርት ሌቫንዶቭስኪ ጉዳይ ነው። በጉዳት ምክንያት በኤል ክላሲኮ ጨዋታ እንደሚያልፈው ነው የተገለጸው። በቀጣይ ከጅሮና ከዚያም ባለፈ በቀጣይ ሳምንት አጋማሽ ከኦሎምፒያኮስ ጋር በሚደረገው የቻምፒዮን ጨዋታ ላይ የሚሰለፍ አይሆንም። እንደምናውቀው ራፊንሃ፣ ጋቢ፣ ዳኒ ኦሎሞ፣ ቴሮስቴግ እንዲሁም ደግሞ ዮሃን ጋርሲያ ጉዳት ላይ ያሉ ናቸው። በአንጻሩ ግን ፌርሚን ሎፔዝ እና ላሚን ያማል ወደ ልምድ መመለሳቸው እንደዚሁ ታውቋል። ሌላኛው ሊዮኔል አንድሬስ ሜሲ የታዳጊዎች እግር ኳስን የበለጠ ለመደገፍ በማሰብ ውድድር ሊያዘጋጅ ነው ታውቋል። በአካዳሚ የሚጫወቱ ተጫዋቹ የሚሳተፉበት ስምንት ክለቦች የሚሳተፉበት እንደ ባርሴሎና፣ ቼልሲ፣ ማንቸስተር ሲቲ፣ ኢንተር ሚላን፣ አትሌቲኮ ማድሪድ፣ ኒዌል ኦልድ ቦይስ፣ ኢንተር ሚያሚ ና ሪቨር ፕሌት የሚሳተፉበት የአካዳሚዎቹ ውድድር ሜሲ ካፕ በቀጣይ የሚከናወን ነው የሚሆነው። ጥቂት የዝውውር ጉዳዮችን ላንሳላችሁ ተመልካቾቻችን። ኢንተር ሚላን አሁን ላይ ማርክ ጌሂን ለማስፈረም ፍላጎት ያለው ክለብ ሆኖ ብቅ ብሏል። ነገር ግን ተጫዋቹ አሁንም ተቀዳሚ ምርጫው ወደ ሊቨርፑል መዛወር ስለመሆኑ ቱክስፖርት ላይ የወጣው ዘገባ ያሳያል። ቶትናም እና ማንቸስተር ዩናይትድ ደግሞ በቀጣይ አንቶኒ ሴሜኒዮን ለማስፈረም ከቦርን መዝ ፍላጎት እንዳላቸው የቱክስፖርት ዘገባ እያስነበበ ነው የሚገኘው ለኛው አነሳው ጉዳይ ከአማካይ ክፍል ጋር በተያያዘ ማንቸስተር ራሱን ማጠናከር እንደሚፈልግ ዘገባዎቹ እየወጡ ይገኛሉ። ነገር ግን ካርሎስ ባሌባን ለመሸጥ በመጪው ጥር የዞር መስኮት ብራይትን ፍላጎት እንደሌላቸው ነው ዘገባዎች የሚያሳዩት። ይህን ተከትሎም ማንቸስተሮቹ አማራጮች እንደሚመለከቱ ተገልጿል። እንደምናውቀው ቶኒ ብሉም ተጫዋች እስከ ቀጣዩ ክረምት እንዲቆይ ይፈልጋሉ፣ የክለቡ ባለቤት እና ዩናይትዶች በቀጣይ ጥር አማካይ ክፍላቸውን ለማጠናከር ወደ ገበያ ከገቡ አማካይ ለማስፈረም ይንቀሳቀሳሉ እናም ባሌባ ዙር ማይሳካላቸው ከሆነ አሁን ላይ ፊታቸውን ወደ አዳም ዋርተን ስለማዞራቸው ተገልጿል። እንግሊዝ የ19 ዓመት አማካኝ በክሪስታል ፓላስ ቤት ካለፊው ውድድር ዓመት ጀምሮ በጣም ጥሩ ነገር እያስመለከተ ይገኛል በግላስነር ስብስብ ውስጥ። እናም ይህንን ተጫዋች ለማስፈረም አዳም ዋርተንን በቅር ዝርዝራቸው ውስጥ እንዳካተቱት ዘገባዎች በስፋት እየወጡ ይገኛሉ። ነገር ግን በመጪው ጥር የትኛውን ተጫዋች ለማስፈረም ገፍቶ የሄደበታል ማንችስተር የሚለው በጥብቅ የሚታየው ጉዳይ ነው የሚሆነው። ቆይታችን ይህን ይመስል ነበር። ተመልካቾቻችን ተፈራ ታመነ